ሽራታና የአፌት አንድ ላይ መኖር ጀመሩ። ሰርጉ ሳይደርስ እሷ ግን ቀጥ ብላ ቤቱ ይዛለች ማለት ነው። እናም ከዚህም በፊት ገኒና ናቷን አንድ ላይ ቁጭ ብለው እያለ እናነቷን መናገር አለብሽ፣ ገኒ ካሁን በኋላ ኔ መያዝ አልችልም በቃኝ። እስከዛ ይህን ነገር ከሰማች በኋላ ላይ ትጣላኛለች ወይም ደግሞ ትጣላኛ ላይ ኤቫክሽን ገኒ መናገር አለብን ሲላትም ነበር። እናም ገኒም ቫኬ ልጄ፣ ከዚህ ላይ አሁን ብንነግራት በጣም ከባድ ነው የሚሆንባት ስለዚህ ትንሽ ታገሰኝ፣ እኔ ራሴ እነግራታለሁ እያለች እያለ እናም ኤፍራታ ተደብቃ ነበር እየሰማች ያለችው ነበረ። እናም እነሱ ወሬ እንዳለ ሰምታ እያለቀሰች ነበር የሄደችው ማለት ነው። ከዛም እንደዚህ ሲል ነበር ያለቀ። ነገር ግን ወርቃ መንገድ ላይ እያለቀሰች እያለ ለያፌት ይደወልለታል ማለት ነው። ያፌትም ኤፍራታ መሬት ላይ ወርቃ እያለቀሰች እንደሆነ ይሰማል ማለት ነው። ማለት ይህን ንግስት ነች ብሎ ደንግጦ ይሄዳል ማለት ነው። እናም ኤፍራታን እሱም ወደ ቤቱ ይዟት ይገባል ማለት ነው። ነገር ግን ሁሉም ነገር ታመጣት ሄድና በባሊ ሞልታ ታመጣልህ ማለት ነው። ናታንም በጣም ይናደድና አንቺ ቆይ ግን ሻወር ልትገባበት ነው ለምንድነ ሁሉ ውሃ እያመጣች ሲያሸፉ ለምበጆ ጋ ታመጪም ይለሃል ማለት ነው። ቤዛም እኔ ያጠዋ የት ላግኝ ትላለች። እሺ በቃ አለና በእጁ ያደረገ ኦህ አረገላትኝ ነገር ግን ልትነቃ አልቻለች። ማ ነው መጨረሻ ላይ ግን በቃ ወደ አኪም ቤት ዘናት እንድ ካልነቃችሉ ና ቤዛ ና ናታን አንድ ላይ ደጋግፈው ይወስዷታል ማለት ነው። ከአኪም ቤት መልስ ተመጣለች ምገኝ ማለት ነው። ከመጣችን በኋላ ተደወለ፣ ስልኳ ሲደወል ግን ያነሰው ያፌት ነበር ማለት ነው። እናም ሚስቴካ አባሁን ሰዓት ለምን ትደውላለህ ነበር ያለው ማለት ነው። እዛ ምንድን ነው ነገሩ? እባካችሁ ነገሩ ምን ተፈጥሮ ነው ስትባል ስትል ግን ምንም ነገር ሊነግሯት አልቻሉም ማለት ነው። ቆይ እኔ እኮ ላግዛችሁ እችላለሁ፣ ለምንድን ነው ቆይ ግን ማትነግሩ? በቃ ከቅድም እስካሁን ስንት ጊዜ ልጠየቅሽን ያን ነገር ግን አልነገርሽም። ስለዚህ መናገር አልፈለግንም ማለት ነው። ምንድ ነው ስር የመደጋገም እናም ላንቺ የሚጠቅምሽ ነገር አይደለም። በሳሚው የሻልሻል ይዛታል ማለት ነው። ናታን። አታን ኤፍራታን ስልክ ይሞክራል ማለት ነው። ሲደውል ግን ስልኩ ይጠራል። እናም በጣም ደስ አለው። ስልኩ ሲነሳ ሄሎ ኤን ይጨረቃ ይነታል ማለት ነው። ምንድን ነው ምን ውና ነው እያለ ከዛ ኤፍራታ ጋር ይሄዳል ማለት ነው። እናም በስንት መገና ለምኖም ቢሆን ይወስዳታል ማለት ነው፣ ወደ እሱ ቤት እና ኤፍራታ ቀጥታ ወደ እሱ ቤት ሄደችው። እሷ ሳትሆን ያፌት ተደውሎለት ያፌት መጥቶ ነው የወሰዳት ማለት ነው። ናታን ወደ ኤፍራታ ስልክ ይደውላል ማለት ነው። ስልኩን ግን ያነሰው ያፌት ነበር ማለት ነው። ምንድን ነው አንተ በተደጋጋሚ በዚህ ሰዓት ስደውል ምንደው የኔን ንግስት ሚስቴን የምትጨቀጭቃት ይለዋል ማለት ነው። አንድ ሰው እኮ ሲደውል እኮ ካልተነሳ ኮ በቃ አልፈለገም ማለት ነው። ለምን አታውም ይለዋል ማለት ነው። ቆሻሻ መቼም ለኤፍራታ ባል አትሆንም፣ ይለዋል ማለት ነው። ያፌትን ብድግ ያደርግና ይውልህ፣ ትሰማለህ አንተ፣ ዛሬ ከጎዳሃት አልብስም እንዲሁም ለእኔ ጥሩ እናረክክልኝ ነገሮችን ሁሉ እናም አብረን እንድንኖር አሁን ነገሮችን አፈጠንክልኝ፣ እናም ጥሩ ነው ያደረክልኝ ነው ያለው ማለት ነው። በጣም ረዝሞቤ ነበር ነበር ያለው ማለት ነው። እናም ናታንን ብድግ ያደርግና፣ አንተ አረምን፣ ምን አይነት ራስ ወዳድ ነህ ይለዋል ማለት ነው። ማለህ አው ጎጀታለሁ፣ ልቧንን ሰብሬታለሁ። ነገር ግን ከምትለው በላይ አፈቅራታለሁ። እናም ልቧንም ሰብሬታለሁ፣ ነገር ግን ይህን ደግሞ ያደረግኩት ለሷ ነው ይለዋል ማለት ነው። ነውበዚ ጋርጋ አባክ እስኪ ስልኩን ሲጠኝና አንድ ጊዜ ለውረው ትለዋለች ማለት ነው። እናም እሺ ብሎ ስልኩን ይሰጣታል። ገኒ ገኒ ብትጋ ሄለው አቶ ናት፣ አቶ ያፌት ትላለች ማለት ነው። እናም አቶ ያፌት ስትለው በጣም ነበር የገረመው። እንዴት ነው ይሄ ትህትና ከየት መጣ ብሎ ይስቃል ማለት ነው። ያፌትም አቶ ያፌት ስትለው እንዴ እንደዚህ ተረጋግተሽ የምታወሪ አልመሰለኝም ነበር ይላታል ማለት ነው። እናም ገኒም አባክህን ልጅን፣ ኤፍራታን አገናኘ ድምጽ አለ ስሞ እሷ ደህንነቷን ፈልገው ትለዋለች ማለት ነው። አቶ ናታን እንዳትነሳ አድርጎ ሰባብ ሩዋታ ዲላባታል ማለት አውቃለች ማለት ነው። ነገር ግን ወዴት እየሄደች ነው? እናታንና ገኒ አንድ ላይ ቁጭ ብለው ሲያወሩ እያለ ነበር ማለት ነው። ኤፍራታ እየሰማቻቸው ተደብቃ። እናም እሷግን ግን ይህን ነገር ስሰማ መቋቋም አቅቷት፣ በጣም አቅቷት እየሄደች ያለ መንገድ ላይ ልትወርቅ እየደረሰች ነገር ግን እንዳመራት ነበር ስትሄድ የነበረው ማለት ነው። የት ልትሄድ ነው? የፌት ጋ ልትሄድ ነው ወይስ የት ነው የምትሄደው? እስኪ ሁላችሁም የት ልትሄድ ነው ኮሚኒቲ ላይ ያስቀምጡ። ወይስ ለምንድነው ኢፍራታ ገብታ ለምን አልጠየቀቻትም? ለምንድነው ራስ ወዳድ ነች? እንዴት ነው እስከዛሬ እኔ ብቻዬ ሆኜ? ለምንድነው እናቴ እኔ ያለው ልሽ ለምን አላልሽኝም ብላት ለምን አላለቻትም? እንዲሁስ ደግሞ ገኒ ና ናታል ያው ይሄ መንገድ መስማ ማለትም፣ የሰማችበት መንገድ ብዙም ደስ አይልም ማለት ነው። ነገር ግን መስማቷ አሪፍ ነው። ልጅ ማለትም እናቷ መሆኗን ማወቋ አሪፍ ነው። እሷ የምታስበው ምንም አይነት ቤተሰብ የለኝም፣ ምንም አይነት ዘመድ ወገን የለኝም እያለች ስታስብ ነበረ። ነገር ግን እናትም ወይንም ደግሞ ወንድም በቅርብ እንዳላት ስታወቅ ለእሷ ጥሩ ነው ማለት ነው። ግን ያወቀችበት መንገድ በጣም ይደብራል ማለት ነው። ምክንያቱም እንደዚህ አልነበረ። ማወቅ ያለባት በስነስርዓት ነበር። ማወቅ ያለባት መጀመሪያ ገኒ እንግዲህ በህልማ ነግራትኝ። እንዲሁም ደግሞ ኤፍራታ አልፈልግሽም፣ ዘወር በይ፣ እንዳንቺ አይነት እናት ራስ ወዳድ የለኝም ዘወር በይ ብላስ ታመነጫጭ ቃት ነበር። እናም ገኒ ከህልማ ስነጋግን ህልም ነበረ። እናም በዛም ውይ እንኳንም ህልም ሆነ ብላ ነበር ያለፈችው። እንዲሁም ደግሞ እናታንን ራስ ወዳድነት እንዴት ነው፣ ለምን ደበቀኝ? ለምንድን ነው ይህ ሁሉ ነገር ሲሆን እናቴ ወይንም ደግሞ ዳግምን ወንድሜ ገኒ እናቴ እንደሆነች ለምን አልነገርከኝም ብላ ስትጨውበትም ነበር ያም ህልም ሆነ። ቢያንስ ኳን በዛ መልኩ ገኒ በነገረችበት መልኩ እንደዛ ብትነግራት የተሻለ ነበር። ነገር ግን አሁን ኢፍራታ ያወቀችበት መንገድ በጣም ይደብራል ማለት ነው። አሁንስ የትሄደውን ምን አይነት ጉዳት ሲደርስባት ሲሆን ይሆን እንዱ ያፌትን ቆርጣ ታገበሆን ሆን ወይንስ ሰርጉ ይቋረጽ ሆን የሚለውን ሀሳባችሁን ኮሜንት ላይ ያስቀምጡ ማለት ነው። ለምን ኤፍራታን ልታግዛቻለች? ምክንያቱም ኤፍራታን አሁን ላይ እንዴትስ ልታሳዝናቻለች፣ ልታስገድላት የነበረችው አሁን ላይ ግን እውነትስ ናታን እኔጅ ላይ ገብቷል ብላ ነው ኤፍራታን ልታግዛት የፈለገችው ወይንም ደግሞ ችግሯን ልትረዳት የፈለገችው ማለት ነው። ምክንያቱም አሁን ላይ ኤፍራታን ለመቅረብ እየሞከረች ነው። ነገር ግን ኤፍራታ ቤዛን አላመነቻትም ማለት ነው። እኔያንችን መቸም አላምነች። ምክንያቱም ማን ቆይ ግን በምን አስፈራርቶች ነው ለምንድነውስ የፌትን ልታገቢው ሰዎች ትላተይ እኔ አንቺን መቼም አላምንሽም፣ ስለዚህ አልነግርሽም። ናላት ቤዛ እኔም እንዴት ነገርኝ አልፈልግም መወቅም አልፈልግም ይህን ነገር እንደ ለእኔ ጥሩ ባላቀው ነው ብላ ጥላት ነበር የሄደችው። ኤፍራታ አሁንም ቢሆን ቤዛን አላመነቻትም። ነገር ግን ቤዛ ለምን ኤፍራታ ልታግዛቻለች? ምክንያቱም በህትነትና እንኳን አሳዝናት እንኳን ቢሆን ማለት ነው ይህን ያክል ለማስገደል የተነሳች ሰው አሁን ላይ በሷ የተነሳ ራሱ እስር ቤት ገብታ ለብዙ ጊዜ ተበሳቁላ፣ ብዙ ነገር አሳልፋም የወጣችው በሷ ምክንያት ነው፣ በኤፍራታ ምክንያት። ስለዚህ እንዴት ልታገዛቻለች? ወይንስ ከኋላ ተንኮል ቀርባ ሁሉን ነገር አጣርታ ተንኮል ልታስብ ነው? ወይንስ ሁሉን ነገር ይቅርብላትኝ እንደ ህቷ ልታገዛት ነው? እስኪ ሁላችሁም አሳባችሁን ኮሜንት ላይ አስቀምጡ ማለት ነው፣ ውድ ቤተሰቦቼ። ቤዛ አሁን ላይ ወደ ኤፍራታ ሆናለች፣ እንዲሁም ናታንን ለማ ማለት ነው።